ሰላም ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ? አይ ሁሉ ሰላም ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች፣ ይሄንን ቪዲዮ ገና ገባ ስትሉ ላይክ ላይ ከድርጉ ላይክ ካላረጋችሁ ደግሞ ዲስላይክም አረግ ትችላላችሁ። ይሄንን ቻናል ላይክ እያደረጋችሁ ብታበረታቱ የምትመጡትም የማትመጡትም ሁላችሁንም አመሰግናለሁ። ውድ ተመልካች ውድ ተመልካች ይቅርታ እና እንግዲህ ዛሬ ድራማው በጣም ደስ በሚል እንግዲህ ሀና ሀና ለምንድን ነው የምትፈልገኝ እያለች ነው። ጆሮም ሀናን በጣም እየፈለጋት ነው። ጆሮ ሀና ብቻ ሳይ ሲሆን ፍቅርም ጆሮውን ትፈልገዋለች። እዚህ ጋር ደግሞ የሀና አባት በጣም የሚያሳስበኝ ጉዳይ አለ። ሀና በስልክም ችግር ላይ ነው ያለችው፣ በእንቅልፍም በሀሳብም በጣም እየተሸገረች ነው እያለ ነው እንግዲህ። የሀና አባት ጆሮ ደግሞ ማን ነው? ጆሮ የሀና አባት ጋር ሄዶ ይቅርታ ልትጠይቀኝ ነው የመጣፈው እኔ ይቅርታ አልጠይቅም። ምን ብዬ ነው ይቅርታ የሚጠይቀው እያለው ጆሮ ጆሮ እንግዲህ ከሀና ጋራ ምን አይነት ጉንኙነት እንዳለው አልታወቀም ማለት ነው። ጆሮ እንግዲህ ደንግጦ ለብቻ ቁጭ ብሏል። አንደኛው ደግሞ ስሙ ማን ነበረ? ስሙን ረሳው። ከኢትዮጵያ ጋር ካደሴ ሀና ለማየት ብሎ መጥቶ ሀይን ሀና ደግሞ አይን ለማየት ወይን ካላስ አይን ለማየት አይፈልግም ብሏል እ ብላለች ከዛ እዚህ ጋር ደግሞ አንቺን ሳላይ ወደ ደሴ መመለስ አልፈልግም እያለ ስልክ ስደውልላትም አታነሳለኝም ሀና እያለ ነው እንግዲህ። አንደኛው ሀና ጋር ስልክ ሲደውልላት እመጣለሁ ጠብቀኝ። እንዴት ሳታየኝ ትሄዳለሽ ትሄጃለሽ? እያላት ነው እንግዲህ በመካከሉ እነሱ ጨርሰዋል። እዚህ ጋ ደግሞ ሰላምዬ ከወንድሞ ጋራ ወንድሞ ወደ ትምህርት ቤት ሲሄድ ከወንድሞ ከአንተ በጣም ስልክ ታወራለት ከስልክ ጋራ ግንኙነት ምንድን ነው ምንድን ነው እንደዚህ የምታወራው የስልክ ጉዳይ ምንድን ነው ብላህና፣ ወንድም በጣም እንግዲህ እየጠየቀችው ነው። ሀልጌ ምንም ምንም ግንኙነት ምንም ግንኙነት የለኝም ያው ዝም ብሎ ስልክ ነው የማወራው እያላት ነው። የሰላምዬ ወንድም ዝም ብዬ ስልክ ነው የማወራ ወደ ትምህርት ቤቱ ሸኝን ልሸኝሽ

በጣም ነው የወደድኳት ማለት ነው። ውድ ተመልካች እንግዲህ ይሄ ነው፣ ወደ ደሴ ነው የሚሄደው። እዚህ ጋ ጆሮና ሀና አብረው ደግሞ በጣም እንግዲህ ይመስለኛል። የሃና ውለታ ተረስቷል መሰለኝ። እንግዲህ ሃና የአባቷን ብር ሁሉ አንስታ መለስ አላታለች። ለምን አንስቶ በሀና አባት ነው ሐኪም ቤት እየሄደው እንግዲህ ውድ ተመልካች ይሄ ነው እንድች እንድች ነው ነገሪቷ። ይሄ ደግሞ ሁሌ ቢሮ፣ ለምንድን ነው እኔ ጋር የምትመጡት? ምንድን ነው ምን አለ፣ ያሃና አባትም ቢሮ እኔ ጋር ከምትመጡ ደውላችሁ ብትነግሩ ልፍ ሽግሩ፣ ወይ እኔ ሽግሩን እፈታዋለሁ፣ ወይንም እስከ ቤት ድረስ እኔ መጥቼ ጠይቆታለሁ፣ አባቴ እያለ ነው እንግዲህ ያ ሃና በጣም ለሀና በጣም ስለሚወደት በጣም ቀልይ ስለሆነች በጣም ነው የሀና የሀልቾን የሚወዳት ማለት ነው። እና እሷ ደግሞ በአንደበቷ እሷ ደግሞ በአንደበቷ መጥፎ ቃላት አይወጣትም ማለት ነው። ውድ ተመልካች እንግዲህ ይሄን ይመስላል። እንግዲህ ጆሮ ደግሞ ቢቆጣውም ባይቆጣውም የሀና አባት ከሀና አባት ስር መጥፋት አይፈልግም ማለት ነው። እና በጣም አሪፍ ነው። በጣም እንግዲህ የአባት ቁጣ ያልሸሸ ሰው በጣም ጥሩ ሰው ነው ብዬ ነው የማስበው። እና ውድ ተመልካች እና እንግዲህ አቅም እስካላችሁ፣ ችሎታ እስካላችሁ ድረስ ይሄንን ቪዲዮ ላይክ ይሄንን ቻናል ላይ ከርዶታችሁ ብትቀላቀሉኝ እኔ በጣም ደስ ይለኛል ማለት ነው። ባትቀላቀሉኝም እንግዲህ ጊዜውን የጠበቀ አንድ ቀን ይነሳል ብዬ አስባለሁ። በመካከሉ ማስታወቂያ ደግሞ እያስገባውላችሁ ነው። እሱማ ልክ ነሽ። ቆይ አሁን ምንድን ነው የፈለግከኝ? እባክሽ አንድ ጊዜ እናውራ። እኔ ከአንተ ጋር ምንም አውራት አልፈልግም። አንቺው ጠዋት ጀምሬ እዚህ የተገጠልኩት አንቺን ላዋራሽ ፈልጌ መሰለኝ? እጅ ልቀቀኝ። ይቅርታ፣ ሳላስብ ምንድን ነው መናገር የምትፈልገው? ሀና፣ የአባትሽ አንሶ አንቺ ምን አድርጌሽ ነው ፊት ምትነሽ? ሲጀመር እኔ ማንኛ ነው አንተ ፊት ምነሳ? እኔና አንተ ዝምድና ነበረን እንዴ? ምን እያልሽ ነው? ሀና፣ ጥሩ ሰው መስለኝ ነበር። አዲስ አበባ ድረስ ከመጣሁበት ከአባዬ ሕክምና አንተን ያስቀደምኩት። ሀና፣ ባደረግሽው ነገር የምትመጻደቂ ሰው እንዳልሆንሽ አውቃለሁ፣ ግን እንደዚህ ከተናቅርሽን የምር ማስደብር ይሻሉ ማለት ነው። ይኸውልህ ማን ነበር ስምህ? ሀና፣ ጭራሽ ስም የጠፋሽ ማለት ነው። የምርን በጣም አስቀይሜሻለሁ ማለት ነው። የምር አምኜህ ነበር። በአባዬ ጉዳይ ማንንም አምኜ አላቅም ነበር። አንተን እንደ ወንድም ያስብኝ አባዬን እንደ አባትህ እንድታይ ያደርገኝ ነበር። አንተ ግን አሳፈርከኝ። አውቃለሁ። ሁሉም ሰው ሲፈርድብኝ እንጂ ሲኮራብኝ አይቼ ስለማላቅ፣ ብትፈርድብኝም አልቀየምሽ። ባካ፣ አንጀት ለመብላት አትሞክር። እኛ የቀረብን ልክ እንደ ቤተሰብ አይተንህ ነበር። አንተ ግን የገቢ ምንጫ አደረግክ አባ